ሰላም ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በነዳጅ የሚሸሩ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ መቆጣጠሪያ መሣሪያ እንዲገጥሙ ሊደረግ ነው። ከተቀመጠው ስታንዳርድ በላይ የሚለቁ ይታገዳሉ። ዓለሙ ስሜ፣ የትራንስፖርት ሎጂስቲክስ ሚኒስትር፣ በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ለመቆጣጠር የሚያስችል መሳሪያ እንዲገጥሙ ሊደረግ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታወቀ። የኢትዮጵያ ሲቪል አቪዬሽን ባለሥልጣን ከዕፅዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ አቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት ኅዳር 18 ቀን 2018 ዓ ም ሲያቀርብ የተገኙትን የትራንስፖርትና ሎጂስቲክስ ሚኒስትር ዓለሙ ስሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱንም ገልጸዋል። ሚኒስትሩ ስታንዳርዱን ያዘጋጀው ከኢትዮጵያ ደረጃዎች ኢንስቲትዩት ጋር መሆኑንና አሽከርካሪዎቹ በተዘጋጀው ስታንዳርድ መሠረት የማይጠቀሙ ከሆነ እንደሚታገዱ፣ በተለይም ለረዥም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱም አስታውቀዋል። ተሽከርካሪዎቹ የሚለቁት የጋዝ መጠን በሕጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑም ያስቀመጠው የሕግ ድንጋጌ ተዘጋጅቷል። የሕግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርጋል። ስለዚህ በቅርቡ ስራ ላይ መዋል እንጀምራለን ብለዋል። ስታንዳርዱ ተግባራዊ ለማድረግ የሚያስችል ቴክኖሎጂ መኖሩን የገለጹት ሚኒስትሩ አሽከርካሪዎቹ ቴክኖሎጂውን መጠቀምና ስታንዳርዱን ማሟላት ግዴታቸው እንደሆነም ተናግረዋል። ነገር ግን ስታንዳርዱ ሲዘጋጅ ሁሉም ተሽከርካሪዎች ሊጠቀሙበት ይገባል ሲባል በነዳጅ የሚሰሩ የሚሰሩ ተሽከርካሪዎች ሙሉ በሙሉ እንዳይኖሩ ይደረጋል ማለት ሳይሆን የሚለቁትን በካይ ጋዝ መቆጣጠር እንዲቻል መሆኑንም አስረድተዋል። አሽከርካሪዎቹ የተዘጋጀውን ሕግ ተግባራዊ ያደረጉ መሆናቸውን እንዴት ለመቆጣጠር እንደታሰበ ሪፖርተር ላቀረበላቸው ጥያቄ በሰጡት ምላሽም ተቆጣጣሪ አካል በሚዘጋጀው አሰራር መሠረት ቁጥጥር እንደሚያደርግም ገልጸዋል። የአሰራር ተግባራዊ ከመደረጉ በፊት የእፎይታ ጊዜ ተሰጥቶ እንደነበር ያስታወሱት ዓለሙ አሽከርካሪዎች እንዲዘጋጁ የሚያደርግ ነበር ብለዋል። አሁን የእፎይታ ጊዜው ተጠናቆ ወደ ስራ ልንገባ ነው። ስለዚህ በሕግ ስልጣን የተሰጠው አካል የሚቆጣጠርበት መሳሪያዎች አሉት። በዚያ መሰረት እየመዘነ በፌዴራልም ሆነ በክልል የሚገኙ ተሽከርካሪዎችን ተግባራዊ ማድረጋቸው ይረጋገጣል ሲሉም አብራርተዋል። ከዚህ ቀደም አሮጌ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መደረጉ የመጀመሪያው እርምጃ እንደነበር አስታውሰው በሌሎች ሀገሮች ለረዥም ጊዜ ያገለገሉ እንደመሆናቸው የሚለቁት ጋዝ በከፍተኛ መጠን የሚበክል እንደነበረ ገልጸዋል። አክለውም በነዳጅ የሚሠሩ ተሽከርካሪዎች መከልከል ይልቅ ከውሳኔው በፊት የግቦና አገልግሎት እየሰጡ የሚገኙ ተሽከርካሪዎችን የሚመለከት አሰራር መኖሩ በማስፈለጉ መዘጋጀቱንም